ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሄኖክና እና ጽናት እየተጣሉ ነበረ። የተጣሉበትን ምክንያት የምነግራችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ በጥሞና ተከታተሉ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን ማለት ነው። እናም እንዳልኳችሁ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሄኖክና ጽናት አሁን ላይ ሊግባቡ አልቻሉም። ሄኖክ ደግሞ በግዴታ እንደው ካላፈቅርሽን ብሎ እያስገደዳት ነው። ጽናት ደግሞ ምንም አይነት ቦታ እንደሌላት ሁላችንም እናውቃለን። እንዲሁም ኪራም ለምንድን ነው እንደዚህ የምታደርጊው? ከሄኖክ ጋር ያለሽን ግንኙነት አቁሚ አላት፣ አስጠነቀቃት። እሷ ደግሞ ረኔ ምንም አይነት ግንኙነት የለኝም፣ እንዴት እንዲት ለኛለ አለችው ማለት ነው። እናም በዚህ የተነሳ እንዲሁም ደግሞ በጣም ተናዶ ኪራ ከቤት ወጥቶ ጠፍቷል ማለት ነው ከቤት ወጥቶ ሲጠፋ በጣም ጽናት የተጨነቀች ነው። አሁን ላይ እንደው ምን ማድረግ አለብኝ እያለች በጣም የተጨነቀች ነው። ሲቀጥል ደግሞ ሄኖክ አሁን ላይ እያደረገው ያለው ድርጊት በጣም ከባድ ነው። ሀሴትን አስፈራራትና ጽናት እራሷን ስታ እንድትወድቅ ሀሴትን አስፈራርቶ ይሄን ነገር ካላደረግሽ እወቂ፣ እኔ የማደርገውን ታያለሽ አላት ማለት ነው። ሀሴት ያው ከሄኖክ ጋር ከዚህ በፊት ፍቅረኛውም ስለሆነች ሁለቱም ይተዋወቃሉ። እናም እግዚአብሔር ይቅር ይበለኝ አለች እና ሀሴት ደግሞ በብርጭቆ ላይ ጨመረች እና ጽናትን ደግሞ ጠጣችው ማለት ነው። ከባድ ነው። እራሷን ስታ ወደቀች። ራሷን ስታ ከወደቀች በኋላ ሄኖክ በዚህ አጋጣሚ ለመጠቀም ነው የፈለገው ማለት ነው እና ራሷን ስታ ወደቀች። እሺ ስላላለችው ደግሞም ስለምታመናጭቀው እሱም ደግሞ ይሄንን ተንኮል ከማድረግ ወደ ኋላ አይልም ማለት ነው። እና አሁን ላይ ምንም ጽናት የምታውቀው ነገር የለም። ይሄንን ድርጊት ያደረገችው ሀሴት ናት። ሀሴትን ደግሞ ሄኖክ አስገድዷት ነው ያደረገችው እንድትመረዝ ማለት ነው። ራሷን ስታ እንድትወድቅ እናም እንደዛ ሆኖ ሳለ ናሆሚ በጣም ከፍቶታል። በጣም አዝኗል። ሁሉም አዝነዋል። ጽናትም አዝናለች። ምሩም ግራ ተጋብታለች። እና ያው እነሱ ግራ የተጋቡበት ምክንያት አሁን ላይ ቤት የለም ማለት ነው። ኪራ ጠፍቷል ከቤት ማለት ነው። ምንም ለማንምም አልነገረምም። እዚህ ቦታ ነኝ አለው አላለም። በቃ ሲመጡ የለም በቤት ማለት ነው። እናም ተሰቃዩ በጣም ሁሉም ሀሳብ ላይ ገብተዋል ማለት ነው። ያለውን ነገር ደግሞ በሰፊው በቀጣዩ የምናየው ይሆናል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። አሁን ላይ ጽናትና ኪራ መካከል ምንም መግባባት የለም ማለት ነው። ኪራም በጣም አዝኖት ከፍቶታል። እናም ከነሱ ተለይቶ ውጭ ነው ያለው በጣም በቃ ጨንቆታል። አሁን ላይ አንደኛ ሁለተኛ ደግሞ ሐሴትም ግራ ተጋብታለች። ለምንድን ነው ስልክ ማያነሰው? ምን ሆኖ ነው? ለምንድን ነው የጠፋው? በቃ ሁሉም ግራ ተጋብተዋል። አሁን ላይ ሁሉም ግራ ተጋብተዋል። እናም ጽናት ተናዳ እንዲሁም ሐሴትን የት አደረግሽው ነው ብላ ስትጣላት ሮጣ መጣች። ሰኒ ሰኒ ገላገለቻቸው ማለት ነው። ሐሴትም እኔ የማውቀው ነገር የለም፣ ምን እንደተፈጠረም የማውቀው ነገር የለም። እኔ ራሱ ግራ ገብቶኛል ሐሴት አለች ማለት ነው። ከዛም ሰኒዬ ደግሞ ለማስታረቅ ነው ሀሴትን የቀጠረቻት ካፌ ማለት ነው። እናም ደስ የሚለው ነገር ሁሌም ነው የማገኝሽ እኮ በምፈልግሽ ሰዓት አለቻት። ሀሴት እንትና ደግሞ ሰኒ ደግሞ አዎ እኮ እድለኛ ነሽ አለቻት። ከዛም ናሆሜ ደግሞ ደወለ ማለት ነው ለኪራ። ኪራ ስልክ አያነሳም በቃ ግራ ተጋብቶ ወይኔ ጓደኛ አንድን ቀን ሳልረዳ ከአለ ማለት ነው። እናም ያው የሄኖክ ተንኮል ቀጥሏል። አያችሁ እራሷን ስታ በተኛችበት ሰዓት አጠገቧ ላይ ሄዶ ተኛ ማለት ነው። ነገር ግን አሁንም ቢሆን ጽናት ሄኖክን እያስጠነቀቀችው ትገኛለች። ያው በድጋሜም ዛሬ ተጣልተዋል ማለት ነው። እናም በኪራ በኩል እና በጽናት በኩል አሁን ላይ ምንም አይነት ሰላም የለም ማለት ነው። ብቻ ለወደፊቱ በተስፋ እንጠብቃለን። እናም ከባድ ነው፣ ዛሬ ላይ የተፈጠረው ነገር ከባድ ነው። ሄኖክም እያደረገው ያለ ድርጊት በጣም ከባድ ነው። ነገር ግን ጽናትንና ሀሴትን ለማስታረቅ ጥረት እያደረገች ነው። ማን ሰኒ ማለት ነው። ሰኒ ደግሞ በጣም በስት ጓደኛ ናት። ለማን ለጽናት ማለት ነው። ምሩም ደግሞ ያለውን ነገር በቃ እንዴት ማድረግ አለብን እያለች እሷም ግራ ተጋብታለች። እናም ሀሴትና ኪራ ደግሞ አሁን ላይ እየተግባቡ ነው። ግን ቢሆንም ያው ከባድ ነው፣ አሁን ላይ ያሉት ሁኔታ በጣም ከባድ ነው። ነገር ግን እስኪ ለወደፊት በተስፋ እንጠብቃለን ሁሉም ነገር እንደሚስተካከል። እናም እንዳልኳችሁ የሁላችሁ ሀሴት ያደረገችውን ድርጊት ማለት ነው አይተነዋል። እናም ሄኖክም ደግሞ እያስገደዳት ነው ማለት ነው አሁን ላይ ለምን? ከዚህ በፊት የእሱን ባህሪ ስለምታውቅ ፈራች፣ ስለፈራች፣ ስላስፈራራት ነው ይሄን ድርጊት ለመፈጸም ያደረገችው እንጂ ጨክን አይደለም በጽናት ላይ። እኔ እንደማስበው ከሆነ ሀሴት በፍጹም በጽናት ላይ የሚጨክን ልብ ይኖራታል ብዬ አላስብም ግን ሄኖክ ይሄንን የማታደርጊ ከሆነ እንተያያለን ብሎ አስገደዳት። ከዛ ስላስገደዳት አደረገችው ማለት ነው። እናም አሁን ላይ ይሄንን ድርጊት እያደረገ ያለው ሄኖክ እንደሆነ ሁላችንም እናውቃለን። እናም ጽናትም ደግሞ ኪራ በመጥፋቱ ግራ ተጋብታለች። እንዴት ኛ ነው እንደው እሱ ብቻ ይምጣ እንጂ እኔ ራሴ ከቤት ወጥቼ ነው የምጠፋው እያለች ነው። እናም ግራ ተጋብቷል አሁን ላይ ማለት ነው። እና ቤተሰብ እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ኪራ ምን ገድሞት እንደጠፋ በቀጣይ ቪዲዮ የምናየው ይሆናል። በምን የተነሳ ኪራን ሲያጠፋው ምክንያትስ ምንድን ነው? ይሄና በጣም እስኪ ከፋው ድረስ እውነት በጣም ከባድ ነው እና ከፍቶታል። በጣም ከፍቶታል። ውጭ እራሱ ከነሱ ተለይቶ በጣም ከፍቶት ነው ያለው ማለት ነው። የሀሴትና የሄኖክን የሄኖክም ጥ እንደቀጠለ ነው። ሄኖክ አሁን ላይ አንዴ ሀሴትን አንዴ ጽናትን እየበጠበጠ ይገኛል ቤት ውስጥ ማለት ነው። ሁሉም ግራ ተጋብተዋል። ነገር ግን ሀሴት የሄኖክን ፀባይ በደንብ አርጋ ታውቃለች። ጽናት የምታውቀው ነገር የለም ማለት ነው። እናም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ሀሳብ ሀሴታችሁን በኮሜንት አስቀምጡ ማለት ነው። እንዲሁም ደግሞ አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤ በምመጣበት ሰዓት ወደ እናንተ እንዲደርስ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እና አሁን ላይ የተፈጠረው ነገር ከባድ ነው። ያው እንዳየነው ቪዲዮ እንደተመለከት ነው ያው ኪራ ውጭን ያለው ማለት ነው። ከነሱ ጋር አይደለም። በጣም ከፍቶታል። በነገራችን ላይ በጣም ነው የከፋው። ሀሴትም ግራ ተጋባት። እንዴት ሄዱ ነው? ምን ሆኖ ነው? እሱ ነበር የሚረዳኝ ስልክ ቢደውል አነሳ ማለች ማለች ጽናትም እሱ ብቻ መምጣቱን ይምጣ እንጂ እኔ ቤቱን ለቅቄ እሄዳለሁ፣ እሱ እንደዚህ ከሚሆን አለች ማለት ነው እናም በጣም ጽናት ተናዳ ስለነበረ ከሐሴት ጋር ተጣላች። ስትጣላ ሐሴት እኔ የማውቀው ነገር የለም ለምን እንደዚህ ትይኛለሽ? እንዴት በእንደዚህ አይነት ታስብኛለሽ? አለች። ግራ ተጋባች ሐሴት እራሱ እና ሰኒ ደግሞ እንዴት እንደዚህ አይነት ታደርጊያለሽ? እንዴ አትረጋጊም እንዴ ሌላ ብታይ ኖሮ እኔ በጥፊ ነበር መልሽ። ጓደኛ ስለሆንሽ እንጂ እንዴት እንደዚህ አይነት ታደርጊያለሽ? ተረጋጊ ያላልኩሽም እንዴ አንድ ነገር ሳታረጋጊ ለምንድነው እንደዚህ የምትይው? አለቻት ማለት ነው ሰንዬ ለጽናት እናም ደግሞ ናሆሜ ወይኔ ጓደኝ አንድም ቀን ሳል ረዳክ በዚህ ምክንያት እንደዚህ ትሆናለ አይደል እንዴ እያለ በጣም ተጨንቋል ከፍቶታል፣ ናሆሜ ማለት ነው። እናም የሄኖክ ነገር ያው አይታችሁታል፣ ተንኮሉ ቀጥሏል። ነገር ግን መቼም ፊት አትሰጠው መቼም መቼም መቼም ጽናት ለሄኖክ ፊት የምትሰጠው አይመስለኝም፣ እሚግባቡ አይመስለኝም። በድርቅና የሚሆን ነገር የለም ሰኒ ደግሞ ለጽናት በጣም እየተጋፈጠች ነው፣ የቻለችናል እየመከረቻት ነው። ምሩ ምንደዛው እየመከረቻት ማለት ነው። እና እስኪ ወደፊት ምን እንደሚፈጠር የምናየው ይሆናል። ለዛሬ ሽ የመጣት ቪዲዮ ይሄን ይመስላል። መልካም ቆይታ ባይ